ሰላም ጤና ይስጥልኝ የሆፕ ስኩል ቤተሰቦች፣ ሰዎች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። የዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ጀምሮ። ዛሬ ደግሞ ለየት ባለ ሁኔታ እንግሊዘኛን ቀለል ባለ ሁኔታ የምናስተምር ነው የሚሆነው። የዚህ ቻናል አዲስ የሆናቸው ሰብስክራይብ እያደረጋችሁ ጀምሮ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላቸው ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም እንግሊዘኛን ቀለል ባለ ሁኔታ በሳምንት አምስት ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። በማታ ወይም በቀን በሚመቻችሁ እናንተ ክፍት ሰዓት በምታገኙበት ብቻ ለአንዳንድ ሰዓት ያክል ትምህርቱን መከታተል ትችላላችሁ። ባላችሁበት በሆናችሁ በኦንላይን በእጃችሁ ላይ በሚገኝ ስልክ ብቻ በማታው ወይም በቀን ፕሮግራም መከታተል ትችላላችሁ። በግሩፕ ወይም በግል በተመቻችሁ ሁሉ ትምህርቱን እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ትሆኑ ዘንድ በውስጥ መስመር ገብታችሁ መማር አስፈላጊ ነው ማለት ነው። ዛሬ ደግሞ ቀላልና አስፈላጊ የሆኑ ቃላቶችን ማንበብና መጻፍ ነው። እነዚህ የተለመዱ በጣም ቀላል እንዲሁም ደግሞ ግን አስፈላጊ የሆኑ ሁል ጊዜ የምንጠቀማቸው ባለንበት ቦታ ላይ ሊሆን ይችላል፣ በገበያ ቦታ ሊሆን ይችላል፣ በምንቀሳቀስበት ሊሆን ይችላል። ብቻ ዘወትር የምንጠቀማቸው አስፈላጊ ቃላቶች ስለሆኑ እነዚህን ቃላቶች ደግሞ በአጭር ጊዜ ብቻ ከአስራ አምስት ቀን ባልበለጠ ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ የምትፈልጉ ልጆች ካላችሁ በውስጥ አናግሩን። በአጭር ጊዜ ብቻ እንግሊዘኛ ልክ እንደ እናት ቋንቋ እንደ ሌሎችም የእናት ቋንቋዎች ሁሉ ቀለል አድርጋችሁ መማር፣ ማንበብ፣ መጻፍ ትችላላችሁ ማለት ነው። ስለዚህ አሁን ወደ ትምህርቱ ስንሄድ ቀላልና አስፈላጊ ቃላቶችን ማወቅ ኦኬ የመጀመሪያው፣ እዚህ ጋር የምታዩት አብዛኞቹ እችኛዋ ደብሊው እቺ ኩዌሽን ነው። ይሄ ባጭሩ ደብሊው ኤች ኤቲ ዋት ብለን ነው የምናነበው። ዋት ማለት ምን ማለት ነው። ባጭሩ ዋት ማለት ምን ማለት ነው። ባጭር ቃል ስንገልጸው ዋት ማለት ምን ማለት ነው። ኢዝ ማለት ደግሞ ነው ማለት ነው። ጎይንግ ማለት ደግሞ መሄድ ወይም እየሄድ ማለት ነው። ስለዚህ ይሄንን ወደ አንድ ስናመጣው፣ ዋት ኢዝ ጎይንግ፣ ዋት ኢዝ ጎይንግ፣ ምን እየተካሄደ ነው ምን እየተካሄደ ነው ምን ማለት ነው? ዋት ኢዝ ጎይንግ ካልነ ምን እየተካሄደ ነው፣ ምን እየተካሄደ ነው የሚል ጥያቄ ነው ማለት ነው። ጥያቄያዊ ነው፣ ኮሽናሪ ሴንቴንስ ይባላል ማለት ነው። ስለዚህ ዋት ኢዝ ጎይንግ ካልነ ምን እየተካሄደ ነው። ዋት ሚል ከመጣ ሁሉ ግዜ ምንድን ነው የሚሆነው ምን ሚለው ነው የሚገልጸው። ሁ ከሆነ ደግሞ ማን መሆኑን ነው የሚገልጸው። እንዲሁም ደግሞ ሌሎች ደብሊው ኤች ኩዌሽን ሴንቴንሶች አሉ፣ እነሱ ለምሳሌ ሁዬር ካልነ የት ማለት ነው። ቦታ ነው የሚገልጸው ሁዬር ካልነ ማለት ነው። ሁዬን ካልነ ደግሞ መቼ መቼ። ስለዚህ ኳት ካልነ ምንድን ነው፣ ሁ ካልነ ማን ነው። እንዲሁም ደግሞ ሁዬር ካልነ ቦታ ነው፣ ሁዬን ካልነ ደግሞ መቼ የሚለውን ጊዜን ይገልጽልናል ማለት ነው። በዚህ አጋጣሚ ከዛ ዋትሳፕ ዋትሳፕ ብዙዎቻችን እንጠቀመዋለን። በተለይ ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ዋትሳፕ ሲሉ ትሰማላችሁ። ምን ማለት ነው? ዋትሳፕ ማለት ምን አዲስ ነገር አለ ወይም እንዴት ናችሁ የሚለውን ይገልጸዋል። ሁለቱንም መጠቀም እንችላለን። ዋትሳፕ ካልነ ምን አዲስ ነገር አለ ወይም እንዴት ነህ ማለትም ይቻላል። በሁለቱም መጠቀም ይቻላል። ስለዚህ ዋትሳፕ ሲሉ ብዙ ጊዜ እንሰማለን። በተለይ ቲክቶክ ላይ ዋትሳፕ ቤተሰብ እንላለን አደለ? ስለዚህ እንዴት ናችሁ ወይም ምን አዲስ ነገር አለ ማለት ነው፣ ዋትሳፕ ካልነ። ኦኬ ወደ ቀጣዩ ስኔት ደግሞ ሎንግ፣ ኤልኦኤንጂ ሎንግ፣ ሎንግ ረዥም ማለት ነው። ቲ አይ ኤም ኢ ታይም ማለት ነው፣ ጊዜ ማለት ነው። ኤን ኦ ኖ ማለት ነው። ኤስ ኢ ኢ ሲ ማለት ነው። ስለዚህ ሎንግ ታይም ኖ ሲ ሎንግ ታይም ኖ ሲ ምን ማለት ነው? ለረዥም ጊዜ አላየውህም ማለት ነው። ሎንግ ታይም ኖ ሲ ማለት ሎንግ ረዥም ነው፣ ታይም ሰዓት ነው። ኖ ሲ ማለት ደግሞ ኖ አይሆንም ወይም ያልሆነ ነገር ነው፣ ሲ ማየት ነው። ስለዚህ ይህንን ስንገለብጠው አላየውህም እንደማለት ነው። አላየውህም ስለዚህ ኖ ሎንግ ታይም ኖ ሲ ማለት ለረዥም ጊዜ አላየውህም ማለት ነው። ለረዥም ጊዜ አላየውህም። ኦኬ ቢ ቢ ማለት መሆን ማለት ነው። ባጭሩ ቢ ሚል ከመጀመሪያ ላይ ከመጣ መሆንን የሚገልጽ ነው። ስለዚህ ቢ ኬርፉል ሲ ኤ አር ኢ ኬር፣ እዛ ፉል ለማለት ደግሞ ኤፍ ዩ ኤል ኤል ዋይ። ስለዚህ ቢ ኬርፉል ቢ ኬርፉል ምን ማለት ነው? ተጠንቀቅ። ቢ ኬርፉል ተጠንቀቅ ማለት ነው። ቢኬርፉል ካልነ ተጠንቀቅ ማለታችን ነው። ከዚህ በመቀጠል ጂኦኦዲ ጉድ ማለት ነው። ከዛስ ኤልዩሲኬ ላክ ጉድ ላክ ማለት ምን ማለት ነው? መልካም እድል ማለት ነው። ጉድ ላክ ካልነ መልካም እድል እንደማለት ነው። ጉድ ላክ ኦኬ። ኤችኤቪኢ ሃቭ ማለት ነው። መኖር ማለት ነው። ኤናይስ ኤናይስ ለማለት ነው። አናይስ ነው የሚለው አለ። ዚጋ እቺ ኤ ወደዚያ ምጣትና ኤናይስ ለማለት ነው። ስለዚህ ጉድ ማለት ሃቭ ኤናይስ ዳይ ሃቭ ኤናይስ ዳይስ መልካም ቀን ይሆንልህ ማለት ነው። ሃቭ ኤናይስ ዳይ ካልነ መልካም ቀን ይሆንልህ። ከዚጋ አናስ ብላችሁ እንዳታነቡት፣ እቺ ኤ ራሷ ነች፣ ኤ ራሷ ነች። ስጽፍ ተሳስቼ ነው። ስለዚህ ሃቭ ኤናይስ ዳይ ማለት ምን ማለት ነው? መልካም ቀን ይሆንልህ፣ መልካም ቀን ይሆንልህ። ኦኬ ኤስኢኢ ማለት ሲ ማለት ነው ማየት ማለት ነው። ሲ ከዛ ዩ ማለት ደግሞ ዋይ ኦ ዩ ዩ ቱሞሮ ቱሞሮ። ስለዚህ ነገ እንተያያለን ወይም ነገ እንገናኛለን። ሲዩ ቱሞሮ ማለት ነገ እንገናኛለን ማለት ነው። ነገ ምን እንላለን? እንገናኛለን። ሲዩ ቱሞሮ ሲዩ ቱሞሮ፣ ነገ እንገናኛለን። ኦኬ ዘ ኔክስት ሃቭ ጉድ ኤ ጉድ ትሪፕ ሀብ ኤ ጉድ ትሪፕ። ትሪፕ ማለት ጉዞ ማለት ነው። ትሪፕ ማለት ጉዞ ማለት ነው። ጉድ ማለት ደግሞ ጥሩ ማለት ነው። ስለዚህ ሀብ ኤ ጉድ ትሪፕ ማለት መልካም ጉዞ ይሁንልህ ወይም ጥሩ ጉዞ ይሁንልህ ማለት ነው። ሀብ ኤ ጉድ ትሪፕ ትሪፕ ጉዞ በሚል ያዙት። ስለዚህ ሀብ ኤ ጉድ ትሪፕ ካልነ መልካም ጉዞ ይሁንልሽ ወይም ይሁንልህ ማለት እንችላለን። ዌልካም ባክ ዌልካም ባክ ዌልካም ባክ እንኳን ደህና መጣህ ማለት ነው። ባክ ማለት መመለስ ወይም መምጣት የሚለውን ይገልጽልናል። ዌልካም ካም መምጣት ነው። ባክ መመለስ ነው። ስለዚህ እንኳን ደህና መጣህ ወይም እንኳን ተመልሰ መጣህ ማለት ነው። እንኳን ደህና መጣህ ወይም እንኳን ተመልሰ መጣህ ለመጀመሪያ ከሆነ እንኳን ደህና መጣህ ነው። ሁለተኛ ጊዜ ከሆነ ደግሞ እንኳን ተመልሰ መጣህ ማለት ነው። ስለዚህ ዌልካም ባክ ዌልካም ባክ እንኳን ደህና መጣህ። ዛሬ ቤተሰብ ያየናቸው አጫጭርና ወሳኝ ጥቅሶች ማለት ሶሪ ዛሬ ያየናቸው አጫጭርና ወሳኝ የሆኑ የእንግሊዘኛ አጫጭር አረፍተ ነገሮችን ነው። ከዚህ በተጨማሪ ደግሞ ሌሎችንም በቀጣይ ቪዲዮ የሚሰራላችሁ ነው የሚሆነው። እናንተም የዚህ እድል ተካፋይ ተሆኑ ዘንድ በኦንላይን በሳምንት አምስት ቀን እያስተማርን እንገኛለን። ከሰኞ እስከ ዓርብ ባሉ የስራ ቀናት በማታ ወይም በቀን ፕሮግራም፣ በግሩፕ ወይም በግል እያስተማርን ነው የምንገኘው። እናንተም እንግሊዘኛን በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ እንዲሁም ማውራት የምትፈልጉ ከሆነ በቀጥታ በመደወል በኢሞ በዋትሳፕ፣ በቴሌግራም ልታናግሩን ትችላላችሁ። ቀለል ባለ ሁኔታ እውቀቱ ባላቸውና በጣም በተሻሉ በሚባሉ መምህራን እያስተማርን እንገኛለን። እናንተም በአጭር ጊዜ ብቻ ማንበብና መጻፍ እንዲሁም ደግሞ ማውራት የምትፈልጉ እንግሊዘኛን በአጭር ጊዜ አቀላጥፋችሁ እንደምትችሉ ከወዲሁ ላሳስባችሁ እወዳለሁ። ስለዚህ ዛሬ ያየናቸው አጫጭር አረፍተ ነገሮችን ማንበብና መጻፍ ከነ ትርጉማቸው ነው። እነዚህም በማንበብና በመጻፍ ቴሌግራም ግሩፕ አለ እዛ ላይ ታስቀምጦ ልት ትችላላችሁ እያየሁ ስህተታችሁን እያረምኩ እያስተካከልኩ የምልክላችሁ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ደግሞ እናንተ ላይክ እና ሼር እያደረጋችሁ ለሌሎች ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በሌላ ክላስ በአዲስ መልክ ደግሞ የምንገናኝ ነው የሚሆነው። መልካም ጊዜ ሆንላችሁ።